ሰበር ዜና ህዳር ሁለት ጤና ይስጥልኝ፣ አድማስ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትናም ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ወጃችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የብልጽግና ድሮን ተመቶ ወደቀ። በኤርትራና በአፋር ድንበር ስለላ ላይ የነበረ የብልጽግና ድሮን በኤርትራ ኃይሎች ተመቶ መውደቁ ተሰምቷል። ከዚህ በተጨማሪ የኢራን የጦር መሳሪያ ተሸካሚ አውሮፕላኖች በኤርትራ መሳሪያ ማራገፋቸው ተነግሯል። ዝርዝር ዘገባ ይዘንበታል። ፋኖ ኦሮሚያ አርሲ ጥቃት ፈጸመ ያሉት ብልጽግናዎች እርስ በራሱ የሚጋጭ መግለጫ ሲያወጡ አብይ አህመድ ታይቶ የማይታወቅ የኢኮኖሚ ውድቀትና የሰላም አጣ ሀገር እየመሩ መሆናቸውን ዓለም አቀፍ ሪፖርቶች ገልጸዋል። እንዳስሰዋለን። ወዲህ ደግሞ በትግራይ ክልል ይነሳል የተባለው ጦርነት ከባድ ውጥረት ተፈጥሯል ነው የተባለው። የዋጋ ንረቱ ጣሪያ ነክቷል ሲባል የትግራይ እናቶችና ወጣቶች ወደ አማራ ክልል መሰደድ መጀመራቸውም ተነግሯል። ዝርዝር ይዘንበታል። በአማራ ክልል የሚደረገው ጦርነት ተጧጡፏል። ፋኖ በወሰደው መብረቃዊ ጥቃት ሁለት ባስ ሙሉ ሰራዊት መደምሰሱ ሲነገር የአገዛዙ ሰራዊት ለፋኖ ጥቃት በቀል ንጹሐንን ጨፍጭፏል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ፣ ከላይ በአርእስተ ዜና ደመጠ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 ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም እጅግ አስደንጋጭ መረጃ ተሰምቷል፣ እሱን በማስቀደም ጀምራለሁ። በደቡብ ምዕራብ ኢትዮጵያ ኑሮ ከበደኝ በማለት የአንድ ዓመት ከስድስት ወር ልጇን በድንጋይ የገደለችው እናት የ10 ዓመት እስራት ተፈረደባት። በካፋ ዞን አዲዮ ወረዳ ሜራ ቀበሌ ውስጥ የወንጀል ድርጊቱ የተፈጸመ ሲሆን ተከሳሽ ግነት መንግስቱ በሜራ ቀበሌ ባለፈው ግንቦት 5 ቀን 2015 ዓ ም ከጧት ከጠዋት 2 ሰዓት ከመንትያ ልጆቿ የአንድ ዓመት ከስድስት ወር ልጇን ጭካኔ በተሞላበት ሁኔታ የግድያ ወንጀል መፈጸሟን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ሚኒስትሪስ ኮሚሽን የህዝቡ ግንኙነት ኮሚሽኑ ዳይሬክተር ኢንስፔክተር ደጀን ያሰፋም ተናግረዋል። የአዲ ወረዳ ፖሊስ ግለሰቧን በቁጥጥር ስር በማድረግ በምርመራው እንዳረጋገጠው ግለሰቧ ከምትኖርበት ሚራ ቀበሌ ወደ አዲስ አበባ ለስራ ሄዳ ባለችበት በማርገዟ ምክንያት ተመልሳ በመምጣት መንታ ሴት ልጆችን በሰላም እንደወለደችና በፍቅርና በእንክብካቤ ለአንድ ዓመት ከስድስት ወር ስታሳድግ መቆየቷን ፖሊስ አረጋግጧል። ይሁንና የኑሮ ሁኔታ እየከበዳ ሲሄድ ከሁለቱ አንደኛዋን ለማስወገድ በማሰብ ልጇን ከተኛችበት አንስታ አቅፋት አቅራቢያዋ ወዳለ ጫካ በመውሰድ ጭንቅላቷ ላይ በድንጋይ ሁለት ጊዜ በመምታት ሕይወቷ እንዲያልፍ ማድረጓን ግለሰቧ ለፖሊስ በሰጠችው የእምነት ቃል አረጋግጣለች። የወረዳው ፖሊስ የምርመራ መዝገቡን በማደራጀት ክስ እንዲመሰረትባት መዝገቡን ለአቃቢ ህግ ያስተላልፋል። በዚህም የካፋ ዞን ፍትህ መምሪያ ልዩ ልዩ ወንጀሎች አቃቢ ህግ ከአዲዮ ወረዳ ደረሰውን የምርመራ መዝገብ መነሻ በማድረግ ግለሰቧ የኢፌሪ የወንጀለኞች ህግ 540 ላይ የተደነገገውን ተላልፋ በመገኘቷ በፈጸመችው ሰው የመግደል ወንጀል ክስ መስርቶባት ካፋ ዞን ከፍተኛ ፍርድ ቤት በማቅረብ ፍርድ ቤቱ የአቃቢ ህግ ምስክሮችን ካዳመጠ በኋላ ተከሳሿን ጥፋተኛ በማለት የጥፋተኝነት ብይን ሰጥቷታል በዚህም መሰረት የካፋ ዞን ከፍተኛ ፍርድ ቤት በአስቻለው የወንጀል ችሎት ተከሳሽ ግነት መንግስቱ በ10 ዓመት ስራት እንድትቀጣ ውሳኔ ማስተላለፉን ኢንስፔክተሩ ተናግረዋል። በሚያስገርም ሁኔታ ይህች እናት አስር ዓመት የተፈረደባት ሲሆን በደቡብ ኢትዮጵያ እንደምትኖር ተነግሯል። እንደሚታወቀው ጠዋትን በዜና እወጃችን እንዳሳወቅናችሁ በደቡብ ኢትዮጵያ የመንግስት ሰራተኞች ደሞዝ አልተከፈለንም፣ በረሃብ ልናልቅ ነው፣ የኑሮ ውድነቱ ፈጀን እያሉ አደባባይ ላይ ወጥተው አመፅ መቀስቀሳቸው አድማ መጀመራቸውን ነግረናችሁ ነበር። ትምህርት ቤቶችም አድማ በመደረጉ ምክንያት መምህራን አናስተምርም ደሞዝ ካልተከፈለን በማለታቸው ምክንያት ትምህርት ቤቶችም ተዘግተዋል። ታዲያ ይህች እናትም የመንግስት ሰራተኛ ነች ተብሏል። ወደ ሌሎች ዘገባዎች አልፋለሁ። በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን አዲስ ማለዳ ያነጋግራቸው ነዋሪዎች ገለጹ። ህዝባዊ ወያኔ ሐርነት ትግራይ ህወሓት ጥቅምት 26 ቀን 2018 ዓ.ም የአፋር ክልል ወሰንን አልፎም በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዝቀዙን አዲስ ማለዳ ያነጋገራቸው የመቀሌ ነዋሪዎች ገልጸዋል። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ከተማ ነዋሪ ለአዲስ ማለዳ እንደተናገሩት ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀድሞ ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ መግባታቸውም ተነግሯል። አትረፈ ባይ ሲሉ የገለጧቸው ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጣሸቀጦች ዋጋ ላይ ከፍተኛ ጭማሪ ማድረጋቸውንም ገልጸዋል። ለአብነትም የ5 ሊትር ዘይት ዋጋ ይሸጥበት ከነበረው 1500ም ወደ 1800 ብር ማሻቀቡንም አመላክተዋል። በክልሉ ከሚመረቱና በቅርቡ ከሚገኙ አትክልት ምግቦች ባሻገር በሌሎች እንደ መካሮኒ ሩዝና የመሳሰሉ ምግቦች ላይም ከ20 እስከ 30 በመቶም የዋጋ ጭማሪ እንደተደረገባቸው ተናግረዋል። ይህ በወንድማማቾች ህዝቦች መካከል በየጊዜው የሚነሳ ግጭት ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተናገሩት አስተያየት ሰጪው በሸቀጣ ሸቀጦች ላይ ዋጋ ከመጨመር ባለፈ ምርቶቹ እየተደበቁ መሆናቸውንም ተናግረዋል። በተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪ ለአዲስ ማለዳ ሲናገሩ ከዚህ ቀደም የነበሩ የሚያከብረውን ጦርነት ያውቃል። በቀድሞ ጦርነት ያጣው አብሮ አደግ ወንድሙን ነውና በጭራሽ ወደ ጦርነት የመግባት ሀሳብ የለውም ሲሉም ስህ ለወጣቱ ተናግረዋል። የመቀሌ ከተማ ከሁለት አመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታ ትምህርት ተናግረዋል። ሌላኛው አዲስ ማለዳ ያነጋገራቸው ነዋሪ በበኩላቸው ህብረተሰቡ ጦርነቱ ከተነሳ በሚል እያደረገ የሚገኘው ቅድመ ጥንቃቄ ጠቅሰዋል። እሱም ገንዘብ ከባንክ ማውጣትና ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረዣዥም ሰልፎችና መጨናነቆች እንደሚታዩም ገልጸዋል። ከባንኮች በኩልም ጥሬ ገንዘብ ካሽ የለም የሚሉ ምላሾች እየተሰጡ መሆኑንም የጠቀሱት ነዋሪው ይህ ደግሞ ስጋት መጫሩንም አስረድተዋል። ይህንን የጦርነት ደመና በመስጋትም ገንዘብ የሌለው ጭምር ከዚህም ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን ምሬት በተጫነው ድምፀትም ገልጸዋል። የትግራይ ህዝብ ጦርነቱን በውል ያውቀዋል። ዳግም እንዲቀሰቀስ አይፈልግም። ወጣቱም ራሱን ከዚህ እንዲያገል ሲሉም ጥሪ አስተላልፈዋል። ያለን ቁስል ይበቃናል፣ ሌላ ተጨምሩብን ያሉት ነዋሪው፣ ሁሉም አካላት ጦርነት በማስቀረት ወደ ስምምነት መምጣት በሚችሉባቸው ሁኔታዎች ላይ መምከር አለባቸው ሲሉም ምክረ ሀሳባቸውን ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል በህወሓት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜው አስተዳደር ግን መሰረተ ቢስ ሲል ወንጀላውን ውድቅ ማድረጉም አይዘነጋም። የፌዴራሉ መንግስት ቢያንስ ይህ ዘገባም እስከተጠናከረበት ጊዜ ድረስ የሁለቱን ክልሎች ወቅታዊ ሁኔታ በተመለከተ እስካሁን ያለው ነገር የለም። ይህ በእንዲህ እንዳያለ ደግሞ ፋኖ በአርሲ ጥቃት ፈጸመ ሲሉ የመንግስት ቅጥረኞች ቀጠፉ። ነሙጅባቢኖ ያደራጁት ኃይል፣ ግብፅ በጅቡቲ በኩል ከዚህ በኋላ መለመን አይቻልም ተባለ። ቲዲኤፍ በመቀሌም ጦርነቱ አይቀሬ ይሆናል እየተባለ ነው። መንግስት ዜጎችን መከላከል አልቻለም ተብሏል። የኬንያዊው እገታ በአዲስ አበባ። ይህን የተመለከቱ ጉዳዮችን ደግሞ እንዳሳቸው። በኦሮሚያ ክልል አርሲ ዞን ኦርቶዶክሳውያን እየተገደሉ ነው። የሃይማኖት ጉባኤው በኦርቶዶክሳዊያን ሞትም ተሳልቋል። የሃይማኖት ጉባኤው ባወጣው መግለጫ ግድያው ሃይማኖታዊ አይደለም፣ ጥቃቱን የፈጸሙት ሸኔና ፋኖ ናቸው ብሏል። ፋኖ አዲስ አበባን ተሻግሮ እንዴት አርሲ ተገኘ? የሚለውን ግን አላብራሩም። ግድያው ዛሬም አልቆመም። የኦሮሚያ ፖሊስ ኮሚሽነር የኦሮሚያ ክልል ከመቼውም ጊዜ በላይ ሰላም ነው ሲሉም ተደምጠዋል። ይህ አስገራሚ ነው። የብልጽግና መንግስት ለህዝቡ ያለውን ንቀት የሚያሳይ ነው። አርሲ ላይ ኦርቶዶክሳውያንን የሚገድለው ሸኔ አይደለም እየተባለ ነው። በማን እንደተደራጀ የሚታወቅ ቡድን አለ የሚሉም ቡድኖች ቀርበዋል። ባለፈው በሚሊሻዎች አሰቃቂ እርምጃ ወስዶ ብዙዎችንም አስደንግጦ ነበር። ከዚህ በፊት በሰራነው ዘገባ እነ ሙጂባሚኖ እንደ አይኤስ እናም አልሸባብ አልቃይዳ ያለ ቡድን እያደራጁ ነው ብለን መዘገባችን ይታወሳል። በጋሻ የተባለ ፓስተርም ኦርቶዶክሳውያን ይህ ሁሉ ግፍ የሚደርስባቸው አባቶቻቸው በሰሩት ግፍ ነው ሲል ኦርቶዶክሳውያን ላይም መሳለቁማ አይዘነጋም። የብልጽግናው መንግስት ሀገር መምራት አቅሙን ከቀን ወደ ቀን እያሽቆለ ቀለም ይገኛል። በዲፕሎማሲው ከፍተኛ ውድቀት አጋጥሞታል። ሰሞኑን አንድ የኬንያ ዜጋ ኢትዮጵያ ውስጥ ታግቶ የኬንያ መንግስት ለአጋቾቹ 3 ሚሊዮን ብር ከፍሎም አስለቅቋል። ለገሰ ቱሉ የመንግስት ሹመኛው ከዚህ ቀደም ብዙዎች ልብ ያላሉት ግን አደገኛ ቃለ ምልልስ ከኤንቢሲ ኢትዮጵያ ጋር አድርጎ ነበር። ለገሰ ቱሉ ቃል በቃል ይህንን ነበር ያሉት፣ መንግስት የዜጎችን ሰላም የማስከበር አቅም የለውም፣ ስለዚህ ህዝቡ የራሱን ሰላም ማስከበር አለበት ሲሉ መንግስት አቅም እንደሌለው እንቅጩን ነግረውን ነበር። የኢትዮጵያ ህዝብ ግን በሰዓቱ ችላ ብሏቸው ነበር። ይህ የለገሰት ሁሉ ንግግር ዜጎች ቢታገቱ ቢዘረፉ ቢገደሉ መንግስት አገባውም እንደማለት ነው። እንደለገሰት ሁሉ አባባል እየሞትኩ ነው እየተገደልኩ ነው ተዘርፌያለሁ ብለህ አትምጣ ራስን ተከላከል እያሉን ነው የመንግስት ሹመኛው ለገሰት ሁሉ በትግራይ ውስጥም ውጥረቱ ነግሷል። መቀሌ ከተማ እስከ አፍንጫው የታጠቁ የቲዴፍ አባላት ይርመሰመሱባታል። የጥሬ ገንዘብ ውጥረት አጋጥሟል። ህዝቡ ጦርነት ሊቀሰቀስ ነው በሚል ወደ አማራ ክልል እየተሰደደ መሆኑ ተነግሯል። ከአፋር ወደ ትግራይ የሚያገናኙ መንገዶችም ሙሉ በሙሉ ጥርቅም ተደርገው ተዘግተዋል። ጦርነቱ የማይቀር ይመስላል። የብልጽግና ኃይላት ደግሞ ጉዞ ወደ አሰብ እያሉ ማደንቆሩን ተያይዘውታል። መከላከያውን በሀገር ውስጥ ጦርነት አስበልተ እና ኢኮኖሚው ከዳሸቀ በኋላ ከሌላ ሉዓላዊ ሀገር ጦርነት ማድረግ እብደት ካልሆነ ምን ይባላል? አይኤምኤፍ ዛሬ ባወጣው ሪፖርት ኢትዮጵያን ብድር የመክፈል አቅም የሌላቸው ሀገራት ውስጥ አካቷታል። የዓለም ምግብ ፕሮግራም ፋኦ ከ130 ሚሊዮን ህዝብ 129 ሚሊዮኑ በአሰቃቂ ድህነት ይኖራለን ብሏል። ኢትዮጵያ በድህነት 13 ሀገራትን ብቻ ነው የምትበልጠው። አብይ አህመድ ግን ኢትዮጵያ እየበለጸገች ነው ህዝቡ አይኑን ይግለጽ ሲልም ይደምጣሉ። ደሞዝ አልተከፈለንም ያሉ የመንግስት ሰራተኞች በደቡብ ክልልና በኦሮሚያ ክልል አድማ ላይ ናቸው። መምህራንና ሐኪሞች አድማውንም ተቀላቅለው። ተጠቅመዋል ተብለዋል። በተለያዩ የሀገሪቱ ክፍሎች ሎጅና መናፈሻ ተሰርተዋል። አዲስ አበባ ተብለ ጭልጫለች። ህዝቡ ግን በቀን አንድ ጊዜ እንኳን መብላት ተስኖታል። ወጥቶ መንገድ ላይ መለመን ግዴታም ሆኖበታል። ለዳቦ እያለ የሚለምነው ህዝብ የትየለሌ ነው። መንግስት ደግሞ መንገድ ላይ ልመና መለመን ከልክ እያለው ሲል አዋጅም አውጇል። መለመን አትችሉም ብሏል። የአስራበውን ወጣት የአስራበን ቤተሰብ ወጥቶ እንኳን ለምኖ እንዳይበላም ከልክሎታል ዝም ያለ በረሃብ ሙት ነው ነገሩ። ወጣቱ እግሮ ወደ መራው እየተሰደደ ነው። የመን እንኳን በአቅሟ ኢትዮጵያውያን ስደተኞች የመንን ለቃችሁ ጡልኝ ብላለች። ባለፈው ኡጋንዳ ኢትዮጵያውያን ስደተኞች ኡጋንዳን ለቃችሁ ጡ ማለቷም ይታወሳል። አለም ኢትዮጵያውያኖችን እየገፋ ነው። ብልጽግና ፋኖ ላይ የሚሰራው ፕሮፓጋንዳም ያስገርማል። የብልጽግና ሚዲያዎች ፋኖ ሞአት ዋህዶ ነው፣ ኢትዮጵያውያንን ሙሉ በሙሉ ኦርቶዶክስ ለማድረግ በኦርቶዶክስ ቤተ ክርስቲያን የተደራጀ ነው ሲሉም ይደመጣሉ። ሰሞኑን አርሲ ላይ ኦርቶዶክሳውያን ሲገደሉ ፋኖ ገደላቸው ብለው እየዘገቡም ነው። የሃይማኖት ተቋም ጉባኤ የተባለው ድርጅትም ፋኖ አርሲ ላይ ኦርቶዶክሶችን ገደለ ሲል ነጩ ውሸት ዋሽቷል። እንደው ብልጽግና ፕሮፓጋንዳ መስራት ስለማይችል ነው እንጂ ፋኖን ኦርቶዶክስ አደራጀው ካለን እንዴት ፋኖ ኦርቶዶክስን ይገድላል? ግብፅ ምስራቅ አፍሪካን መቆጣጠሯን ቀጥላለች። አብይ አህመድ ከሶማሌላንድ ጋር የወደብ ስምምነት አደረግኩኝ ብለው ነጩ ውሸት በዋሹበት ወቅት ፈጣሪ መስገን ሌላ ምን ይባላል ኢትዮጵያ ከሶማሌላንድ ወደብ አገኘች ብለው ደጋፊዎቻቸውን አስፈንጥዘው ነበር። በሰዓቱም የሶማሌው ፕሬዚዳንት ከግዛቴ ጋር ኢትዮጵያ ስምምነት አድርጋለች ብሎ ሶማሊያ ወዲያው ነበር እርምጃ ወሰደችው። የሶማሌው ፕሬዚዳንት ሀሰን ሼክ ግብፅ ተመላልሰው ግብፅም አጋጣሚውን በመጠቀም ጦሯን ሶማሊያ ላይ አስፍራለች። ለዚያውም ከኢትዮጵያ ድንበር ቅርብ ርቀት ላይ ነው። አሁን ደግሞ ግብፅ በጅቡቲ ባህር ኃይል ልታሰፈር ነው ተብሏል። ግብፅ በጅቡቲ ወደብ አግኝታለች። ይሄ የአብይ አህመድ የዲፕሎማሲ ውድቀት ነው። አብይ አህመድ በሆይ ሆይታና በማን አለብኝ ከቀጠናው ሀገራት ጋር ሲጋጭ ዲፕሎማሲ የሚያውቁት ግብጾች ግን የአብይ አህመድን ድክመት ተጠቅመው በዲፕሎማሲ ልቃ የነበረችው ኢትዮጵያን አፈር ያበላት አብይ ዓመድን ድክመት ተጠቅመው ግብጾች ኢትዮጵያን ቀድመዋል ይህ በእንዲህ እንዳለ ደግሞ ምጽዋ ኤርፖርት ከሰሞኑን ስራ በዝቶበታል ተብሏል ከሰሞኑ በምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች እያረፉ ይገኛሉ ከቀናት በፊት ራዳ አየር መንገድ ኤል 62 ሚ የጭነት አውሮፕላን ከኢራን ዋና ከተማ ትሄራን ተነስቶ ኤርትራ ምጽዋ ኤርፖርት አርፏል። ይህ የጭነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣ የታወቀ ሲሆን መሳሪያውም ምናልባት ለሱዳን ጦር ኃይሎች ወታደሮ የማጠናከሪያ ሊውል እንደሚችልም ተገምቷል የተባለው። ከዛ ውጪ ደግሞ ኢትዮጵያ ምናልባት የአብይ አህመድ ኢትዮጵያ ማለት ነው ከኤርትራ ጋር ውጊያ መገጥም ከሆነ የአብይ አህመድ ኃይሎች ላይ ይውላል ተብሎ ይጠበቃል። ይህ በእንዲህ እንዳለ ደግሞ የአብይ አህመድ ድሮን ተመቶ ሰዎች ወደቀ ተባለ። በትላንትና ሁለት ማለትም ህዳር 1 ቀን 2018 ዓም በአፋር በርሃሌ ላይ ጥቃት ለመፈጸም እንደሄደ በተፈጸመበት ጥቃት ተመቷም። የአብይ አህመድ ድሮን እንደወደቀ የኢትዮ 251 ሚዲያ ምንጮች ከአፋር ገልጸዋል ሲል ኢትዮ 251 ሚዲያ ዘግበዋል። ምንጮቹ አክለውም ባለፉት ቀናት አካባቢው ላይ ከፍተኛ የድሮን አሰሳና ጥቃት ጭምር እንደነበረ የገለጹ ሲሆን በትላንትና ሁለት ግን ድሮን ተመቶ እንደወደቀ ገልጸዋል ብለዋል። ድሮኑ ተመቶ ከወደቀ በኋላ ለአሰሳም ይሆን ለጥቃት ተጨማሪ ድሮን በሰማይ ላይ አላየንም ሲሉ የአካባቢው ምንጮች ለ251 ሚዲያም ገልጸዋል። አብይ አህመድ 11 ድሮኖች እንደታጠቀና ከትላንቱ ጥቃት በኋላ 10 እንደቀሩት የታወቀ ሲሆን ባለፉት ወራት ብቻ ከ60 እስከ 70 የሚደርሱ የድሮን ጥቃቶችን እንዳደረገ እየታወቀ ሲሆን የራሱን ዜጎች ለማጥቃት ከፍተኛ የሀገሪቱን ሀብት እያባከነ እንደሆነም ገልጿል። በአየር ኃይልና በቤተ መንግስት ከፍተኛ ትርምስ እንደተፈጠረ ለማወቅ ችለናል ሲል ኢትዮ 251 ሚዲያ በጉዳዩ ላይ ዘገባ አውጥቷል። ከዚሁ ጉዳይ ጋር በተያያዘ ፋኖ ባዬ ደስታ በፌስቡክ ገጹ ባጋራው መረጃ ቀጠናን ለማጥናት በኤርትራና በአፋር አካባቢ ቅኝት ስታደርግ የነበረችው የአብይ አህመድ ድሮን በኤርትራ መንግስት ተጠልፋ መከስከሷ ታውቋል ሲልም እሱም ዘግበዋል። የምስራቅ አፍሪካን ቀንድ የትርምስ ማዕከል ለማድረግ በያቅጣጫው ጦርነት የቀሰቀሰው አብይ አህመድ ቀይ ባህርን ለማስመለስ አድርጓለሁ ላለው ዘመቻ መልክዓ ምድር ስታጠና የነበረች ድሮን የኤርትራ ድንበርን ጥሳ በመግባት ቅኝት ላይ ያለች በደረሰባት ጥቃት በድንበር አካባቢ ተከስከሳለች ሲል ባየ ደስታ ዘገባውን አስፍሯል። አሁን በቀጥታ ከአማራ ክልል ወዳገኛቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። ቲሊሊ ዘንግናን ብርጌድ ሁለት ባስ ምልምል ሰራዊት ላይ ከባድ ጥቃት ፈጸመ። በአፋባሃ ምዕራብ አማራ ቅጫና ቴዎድሮስ እዝ ጎጃም ማገመደር ክፍለ ጦር ትሊሊ ዘንግናን ብርጌድ አማካኝነት ከአዲስ አበባ ወደ ባህር ዳር ይንቀሳቀስ በነበረ ከ30 ባስ በላይ አዲስ ተመራቂ የመከላከያ ሰራዊት ላይ በተወሰደ የደፈጣ ጥቃት ሁለት ሙሉ ባስ ሰራዊት ከጥቅም ውጭ ሆኗል። በዛሬው ዕለት ህዳር 2 2018 ዓ.ም ከቀኑ 9 ሰዓት ላይ ከትሊሊ ከተማ አቅራቢያ በትሊሊ ዘንግናን ብርጌድ ንብልባሎች በተደረገው ተኩስ በወራሪው ሰራዊት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በተወሰደው እርምጃ ሁለቱ ባስ ሙሉ በሙሉ ከጥቅም ውጪ ሲሆኑ፣ ከውስጡ የነበሩ ሙሉ የመከላከያ ሰራዊትም እስከ ወዲያኛው ተሸኝተዋል የተባለው አማራን አጥፋ ተብሎ በግዳጅ ታፍሶም ሰልጥኖ የሚላከው ኃይል ካሰበበት ሳይደርስ በነበልባሎቹ ተደምስሶ የአሞራ ቀለብ እየሆነ ይገኛል ሲሉ የመረጃ ምንጮች ከቦታው ለሚዲያችን ገልጸዋል። የብልጽግና ኃይል ምንም እንኳን ከቲሊሊ ቡሬ ያለውን መንገድ ሙሉ አጅቦ ለማሳለፍ ውጠራ ቢያደርጉ እንኳን የቴሌሊ ዘንግናን ብርጌድ ንብልባሎች ተስቦ በመግባት አጃቢ ቱልቱላዎችን ጨምሮ ሁለቱን ባስ ሙሉ ሰራዊት አስወግደውታል የተባለው ቴሌሊ ዘንግና ብርጌድ ለተከታታይ ሁለት ቀናት እያደረገ ባለው ጥቃት ያለምንም ጉዳት የብልጽግናን ቅስም በመሰባበር ከፍተኛ ድል ተቀዳጅቷል ሲሉም የአይንማኞች ገልጸዋል። ይህ በእንዲህ እንዳለም የተወናበደው ኃይል በመንገድ ያገኘውን ሰው ሁሉ በተኩስ እያባረረ በቅርቡ የተገኘውን እየረሸንም እየተንቀሳቀሰም ይገኛል። ትላንት ባደረሰው የንጹሐን ጥቃት ከአምስቶቹ ውስጥ ሶስቱ ሕክምና ከገቡ በኋላ ህይወታቸው ማለፉን ዛሬ አረጋግጠናል። ፋኖቹ ከመቶን ንጹሐን የትልሌ ህዝብን እንረሸናለን በማለትም በይፋ እያስፈራሩ የቆዩት ወዳደር አድማ በተና ትላንትናና ዛሬ ጥቃት በተሰነዘረባቸው ቁጥር የንጹሐንን ህይወት መቅጠፋቸውን ቀጥለዋል። ስለሆነ መሸነፉን የተረጋገጠው መጠቅ የለሹ ቡድን ይዞ መውደቅ ዓላማ ስለያዘ ተኩስ በተከፈተበት አጋጣሚ ህዝቡ ራሱ እንዲጠብቅ ህዝቡ ራሱን እንዲጠብቅ እናሳስባለን። ይህ በእንዲህ እንዳለም ወደ ጎንደር ስናልፍ አሳዛኝ ዜና ተሰምቷል። ሰብል በመሰብሰብ ላይ የነበሩ አርሶ አደሮችን የብልጽግና ሰራዊት በግፍ ጨፈጨፋቸው። በማዕከላዊ ጎንደር ዞን ወገራ ወረዳ የደረሰ ሰብል በመሰብሰብ ላይ የነበሩ ከአስር በላይ ንጹሐን አርሶ አደሮች በጡት ቆራጩ የአገዛዙን በራስ ጠባቂ ኃይል ስራ ላይ እንዳሉም በወጡበት ተገድለዋል። አርሶ አደሮቹ የአማራ ፋኖ ብሔራዊ ኃይል አፋባሃ ሰሜን አማራ ቀጠና በላይ ዘለቀዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር በጋሻው ክፍለ ጦር የሚንቀሳቀስበት ቀጠና ነዋሪ ሲሆኑ፣ በዚህ አካባቢ የጀግኖቹ ፋኖችን ምትና ኃይልን በተደጋጋሚ መቋቋም ያቃተው ወዳደሩ የብልጽግና ሰራዊት ዛሬም የበቀል በትሩን እንደተለመደው ንጹሐን ላይ በማሳረፍ የደረሰ ሰብላቸውን በመሰብሰብ ላይ የነበሩ አርሶ አደሮችን በጥይታሮር ገድሏቸዋል። ይህ አማራ ጠል የሆነው የብልጽግና መንግስት ተብዬው በቀጠናው ምንም ጦርነት ባልነበረበት ሰዓት ሆን ብሎ አልሞና አቅዶ አርሶ አደሮችን በመግደል ዛሬም አማራን ከምድረ ገጽ የማጥፋት ስራውን ቀጥሎበታል ነው የተባለው። ስለሆነም የሰብአዊ መብት ተሟጋች ቦታው ድረስ በአካል በመገኘት ጉዳዩን አጣርተው ለዓለም አቀፍ ማህበረሰብና መንግስት መንግስታት ይህ አምባገነን የሆነው የአገዛዙ ስርዓት በየጊዜው ምን ያክል የገዛ ዜጎቹን እየፈጀ እንደሆነ እንዲያሳውቁልን ጥሪ እናቀርባለን ሲሉ በአካባቢው መረጃውን ለሚዲያችን ያቀረቡ የአይንማኞች ገልጸዋል። ለሟቾች ነፍሳቸውን በአጸደ ገነት እንዲያሳርፍልን፣ ቤተሰቦች ደግሞ መጽናናት እንዲሰጣቸው እንመኛለን። ይህ በእንዲህ እንዳለ በትላንትና ዕለት እንዲሁም በጠዋቱ የዜና ወጃችን በሰፊው ዘገባ ነው የአረጋ ከበደ ጥቃት ጋር በተያዘ የአማራ ፋኖ ምስራቅ አማራ ቀጠና ቃል አቀባይ ፋኖ አበበ ፈንታው የሚከተለውን ማብራሪያ ሰጥቶበታል። ህዳር 1 2018 ዓ.ም ላሊበላ ላይ የተከሰተው ምንድን ነው በማለት ይጀምራል። ሎሌው አረግ አከበደና ስብስቡ በላሊበላ በተፈጸመባቸው ያልጠበቁት ከባድ ጥቃት ያሰቡትን ሳያሳኩም ወደ መናገሻቸው ባህር ዳር ተመልሰዋል። ከኦሮሚያ ብልጽግና ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው አረጋ ከበደና ስብስቡም ከፍተኛ ጭንቀት ላይ ያለው አለቃቸው አብይ አህመድ የሰጣቸውን ተልእኮ ይዘው ወደ ሰሜን ወሎ ዞን ላሊበላ ከተማ እየተጓዙ ሲሆን ትላንት ህዳር 1 2018 ዓ ም ረፋድ ላሊበላ አየር መንገድ ከደረሱ በኋላ ጥቃት ተፈጸመባቸዋል። አቶ አረጋ ከበድና የክልሉ ልኡካን ጥቃቱ የተፈጸመባቸው በሚኒሊክ ዝ ላስታ ጀኔራል አሳምነው ጽጌ ኮር ተከዘግ የክፍለ ጦር ሶስተኛ ሻለቃ የክፍለ ጦሩ ሜካናይዝድ በጋራ በመሆን ህዳር 1 2018 ዓ.ም ተመረት ከጧቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል ድረስ በወሰዱት እርምጃም ነው ጥቃቱ። የክልሉ ፕሬዝዳንት ነኝ የሚሉት አረግ ያከብደና ግብረ አበሮቹ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ሽምሻሃ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ልዩ የሽምቅ ኦፕሬሽን ነው። በዚህም ሎሌዎቹ አቶ አረጋ ከበድና ግብረ አበሮቹም ከአለቃቸው አብይ አህመድ የተሰጣቸውን ተልዕኮ ሳይፈጽሙ በከባድ ፍርሃት ድንጋጤ ውስጥ ሆነው ወደ ባህር ዳር ተመልሰዋል። በጥቃቱም ከአስር በላይ ቀይ ቦኒቶ ለባሽ አጃቢዎቻቸው እየተደመሰሱ ሲሆን የተወሰኑትም ቁስለኛ ለኛ ነበሩ። መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል መረጃውን የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ኃላፊ አበበ ፈንታው በፌስቡክ ገጹም አጥርቶታል።